እንዴት ናቸው? እግዚአብሔር ይመስገን ደላላቸው። እኮ ስራ አሁን እ ነው እጀ ሳላያቸው የቀረው ስራ በዛብሽ። እኔም ብዙ ቀን ሆነኝ እኮ ተልኩ በስቲ ስራርፍእእናደናቸው ልል ደላላቸው። እግዚአብሔር ይመስገን እንዲሁም በቀደም አሟት ነበረ። አሁን እንኳ ተሽሎኛል አለች አባዳ ስላሴዎች ይባርኩት። ማዳበሪያም ይባርክ እግዚአብሔር አምላካችን። ቡቃየው ማሽላው ነው አንቺ ተራራ ላይ ያለው ማዳበሪያ ምን ጊዜ የምኛንም ሳት ሆንብናል። ይበላ ማዳበሪያው ጉዳይ ዘንድሮ አሳሳቢ ነበረ። በርበሬ እየከረመ ነበራቸው አንሽጠው ነው እንግዲህ ማዳበሪያውን ገዝተ የዘሩ እና ደህና ናቸው። አባባም እንደው አረጀ ብዬ ነበር። አሁን በጣም ከርጠን ከረብባል

ምን ብለሽ ነው? ምን አመት በዓልማ እየደረሰ ነው እንግዲህ። እህሉን ምሽጣን ስጋ እንይዛለን ወይ አንዱን በግ እናርዳለን እንጂ ምን እናደርጋለን? ብለሽ አንቺ የስጋውን ብላ ነው ብላ ነው ያንንም ወን እንዴት አመት ያለ ሲደስ አለ ታውቃለህ? እንዴት ነው ነገሩ ዲዮ አሁንስ? የመረረኝ አትጠገብ እኔ በጊዜ አመት በዓል በመጣ ቁጥር

እንዴ አንተ ትጠግም ትባሉት፣ እንዲ እንዲ የለሽ ለቃ ልክስክስ ብለሽ። ምን አይተሽ ነው ደግሞ ልክስክስ ተውኝና፣ እናቴ ምንም ማለያ ጉዳለኝ ብለህ ነው። እንዴት አውቅላቸዋለሁ እያለች ዝም ብለህ የሰውን ገንዘብ ሞት ሞት ታርጋ በላችሁ። አውቅላቸዋለሁ አሁን የት ነው አውቅላቸዋለሁ ስትይ አልገባኝ

ምን ይመጣሉ ነው አራት እባክሽ፣ እንኳን እንደዚህ አውርተንበት እንደው ጊዜ ደግ ደጉን አውርተንም አልሆነም። እናቴ ተይ ተይ እባክሽ ተይ፣ ጥሩ ጥሩ ናስብሽ አንተ፣ ይሄውና ሲጀመረም ወትመር የለው ልህና አንድ ቀን የምላረግ ነው ብለህ እሷ ዘንዳ መውሃድ ቃላ ለከስ ሀድ ዝም ብለህ ሰው ይወጣ ይገባል። ምንድን ነው ብዬ ከወዲያ አራቅ ብዬ ያለሁኝ ገንዳው ተዘርግቷል።

አበራ ደግሞ እንግዲህ በሰማሁት ነው የተጠገበው። እንዲርጌ የማነሳት እናቴ ቀድሜ የዚህ መንደር የሰፈርሁን የነበርሁ እንግዲህ እናት ዓለም ከየት አመጡት? እንግዲህ ግብርና ከእኛ በልጣ ነው። አበራ ከኛ በላይ አዝምሮ ነው የሰውን ገንዘብ ነው።

መርጌታ ቢሻውም ሲገበያቸዋል እነሱ ቤት እንዲያው አይጀምረው ነው የሚሆን እንጂ ያለ አንድ ነገር እንደዚህ ቤቱን ሞላ ሞላ አላላቸውም። እንዲያው ሰርተው እነሱ ሞልቷቸው ተርቷቸው ምን ጎል ብለህ ነው

አበራ፣ ቆይ እና አያ ደምሴ ጋር የሚላቀቁ ይሻለችው እሱም ደህና ሰው ቢያገኝ እንደው ጥሩ ይሆን ነበር። እንደው ጋራ ውጤ ብሎ እኔ ምን እንዳስነካችው ፍጥረት የለም አሁን

ሰው ምሳውን በልቶ በሰላም አይቀመጥም? በስመ አብ፣ ወልድ፣ መንፈስ ቅዱስ አማ። ሰላም የነሳችን ኮ እናንተ ነጋ ጠባ ጃኑ ግዛ ነው፣ ጃኑ ግዛ ነው። ምንድን ነው ደግሞ? ምን ቀረሽ አላመጣብልኝም። አንቺ ሴትዮ ጤነኛ የለሽም? እናንተ ያረገኝ ያጀኝ ግን ታይን ታይ ታው ደምስ አትጨክንብኝ። ታው እንዴት ነው? ነገር ግን ወይ አንቺ እንዴ አመት ምን ወር የሚያልኩ የማይለቅ በሽታ ምን አይነት በሽታ ነው? ወ ተይ እንጂ እኔ ምዘኝልኝ እንጂ እና ተኔ ብሩ በለጠብህ። አሁን ምን ብር አለ? ገንዘብ የሚባል ነገር የለኝም አልኩሽ እኮ። ተይ እንጂ ተቅስም እንጂ አንዳንድ ጊዜ እኔም ይጋዘንሽ

አሁን አሁን ነው እኔ ሲጀመር ነገሩ የገባኝ። አልገዛም፣ ፈግም በይ እስቲ ሲያመሽ እናያለን። ትገዛልኛለህ፣ ትገዛልኛለህ። አልገዛም አልኩሽ